አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት አምስት በዚች ዕለት አቡነ ገብረ መንፈስ ቅዱስ ይታሰባሉ። እንኳን ለአባታችን ለጻድቁ አቡነ ገብረ መንፈስ ቅዱስ ዓመታዊ በዓል በሰላም አደረሳችሁ። ጻድቁ የተወለዱት ግብፅ ንኂሳ አካባቢ ሲሆን አባታቸው ስምዖን፣ እናታቸው አቅሌሲያ ይባላሉ። አባታችን ገብረ ሕይወት የጻድቃን አለቃ የቅዱሳን የበላይ ተጋድሏቸውና ድንቅ ታምራታቸው እንደ ሰማይ ከዋክብት የበዛ ቅዱስ ሰው ናቸው። የጻድቁን ክብር መናገር የሚችል ምን አንደበት ይኖራል? እንደ ምንስ ባለ ብራና ይጻፋል? ዜናቸውን ስለ መስማት የታደለ እንደ ምን አይነት ሰው ይሆን? አባታችን የገብረ መንፈስ ቅዱስ ለ562 ዓመታት በዚህ ዓለም ሲኖሩ እህል ያልቀመሱ ምግባቸው ምስጋና ነውና ልብስ ያለበሱ ጠጉር አካላቸውን ይሸፍን ነበርና ሐዋርያው ሆነው ከግብጽ እስከ ኢትዮጵያ ብዙ ነፍሳትን ያዳኑ አባት ሲሆኑ ሀገራችን አስምረው አስራት እንድትሆናቸው ተቀብለው ምድረ ከብድ አካባቢ አርፈዋል። ጻድቁ ገብረ መንፈስ ቅዱስም ገብረ ሕይወትም ይባላሉ። በ562 ዓመታት ሕይወታቸው እንደ ሐዋርያት ከምድረ ግብጽ እስከ ኢትዮጵያ ወንጌልን ሰብከዋል። በዚህም በሚሊዮን ወይንም አይላፍ ለሚቆጠሩ ነፍሳት የድህነት ምክንያት ሆነዋል። ጻድቁ እንደ ሰማዕታትን ከከሃዲ ሰዎች ብዙ መከራን ተቀብለዋል። እንደ ባሕታውያን ለብዙ መቶ ዓመታት ሰው ሳያዩ ቆይተዋል። ለየት የሚለው ግን የጽድቅ ሕይወታቸው ነው። ከእልፍ አይላፍ አጋንንት ጋር ተዋግተው ድል ማድረግ ችለዋልና የንኂሳው ኮከብ፣ ገብረ መንፈስ ቅዱስ ለኢትዮጵያ ልዩ ፍቅር አላቸው። ስለ ሀገሪቱና ሕዝቧ ፍቅር ሲሉ ለዓመታት በደብረ ዝቋላ መከራን ተቀብለዋል። ምሕረትን ሲለምኑ ስጋቸው አልቆ በአጥንታቸው ቁመው ነበርና ሀገራችን አስራት ሁና ተሰጠቻቸው። ስለዚህም ነው በሀገሪቱ ውስጥ ከሁለት ሺህ በላይ የጻድቁ አቡነ ገብረ መንፈስ ቅዱስ ገዳማትና አድባራት ዛሬም ድረስ ያሉት። በስምንተኛው መቶ ክፍለ ዘመን አካባቢ የተወለዱት አባታችን ያረፉት በአስራ አራተኛው መቶ ክፍለ ዘመን አካባቢ ነው። ፍጥረታትን ሁሉ አዝዘው መጋቢት አምስት ቀን ሲያርፉ ግሩማን መላእክት ገንዘው አካላቸውን ሰውረዋል። ሥላሴን የተሸከመ አካላቸው በጎል ቦታ ተቀብሯል የሚሉም አሉ። የጻድቁ ባህል ጥቅምት አምስት ቀን የሚከበረው ብዙ ጊዜ መጋቢት አምስት ቀን አብይ ጾም ውስጥ ስለሚውል ተውላት ወይንም ቅያሬ ሆኖ ነው። ቸር ከጻድቁ ዋጋና በረከት ይክፈለል። መጋቢት አምስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አቡነ ገብረ መንፈስ ቅዱስ ጻድቅ ወይም አባ ገብረ ሕይወት። ቅዱስ አባ ሰራሞን፣ በምድረ ግብጽ ምንኩስና ካስፋፉት ታላላቅ ቅዱሳን አንዱ፣ አባ ግርማኖስ ጻድቅ ሱሪያዊ፣ ቅድስት አውዶክሲያ ሰማ ከከፋ የኃጢአት ሕይወት ተመልሳ ለቅድስና የበቃችን ናት ቅዱሳን ስምዖንና ሚስቱ አቅሌሲያ የአቡነ ገብረ መንፈስ ቅዱስ ወላጆች። ወርሃዊ በዓላት ቅዱስ ጴጥሮስ ሊቀ ሐዋርያት፣ ቅዱስ ጳውሎስ ሐዋርያ፣ ቅዱስ ዮሐኒ ኢትዮጵያዊ፣ ቅዱስ አሞኒ ዘናሂሶ። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙሩ ስም የሚያጠጣ፣ እውነት እላችኋለሁ፣ ዋጋው አይጠፋበትም። የማቴዎስ ወንጌል ምዕራፍ 10 ከቁጥር 41 እስከ 42። አእላፍ ቅዱሳንን አዘክሬ ምስጋናን አቀረብኩልህ። እሊህ ቅዱሳንም ዘወትር አንተን ያገለገሉህ ናቸው። በድህነት የማነብልህን መጽሐፍ ወይንም ምስጋና ተቀበል። አንተ ብዙ ባለጠጎችን ካገቡት ይልቅ የድሃዋን መበለት ስጦታ ተቀብላልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል፣ ቸር የሆናችሁ መነኮሳት ይህችን ጉባኤ ወይንም አንድነታችንን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈው፣ ሊያስደርስ በገንዘቡ ዋጅቶ የጻፈው፣ አምኖ ያነበበው፣ ወደ ሌላ ልሳን የተረጎመውንም፣ በዕዝነ ልቦና አምኖ የሰማው፣ ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት፣ ኢየሱስ ክርስቶስ ሁላችንን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን፣ ከዛሬ ጀምሮ ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለወልደ ባሕርይ ቅዱስ እግዚአብሔር ክብር ምስጋና ለእርሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየ አሜን።